የኔ ምርጦች የኔ ምርጣ ምርጦች በድጋሚ መጥቻለሁ የመጣሁበት ምክንያት ደግሞ ይቅርታ አልጠይቅ ነው በእኔም ስም በ ብሩኬም ስም በጅንኑ ማለት ነው እና ብዙዎቻችሁ እየተቀየማችሁ ነው በምናገረው ነገር በእርግጥ እኔ የተሰማኝን ነገር ነው የምናገረው እና እናንተም ደግሞ የተሰማችሁን ነገር ነው የምትናገሩት ለምን ተናገራችሁኝ ብዬ እናንተን የምቃወምበት ነገር የለም ሁላችንም እንደ መልካችን እንደ ሁሉ ነገራችን ሁሉ ነገራችን፣ አስተሳሰባችን፣ አመለካከታችን ሁሉ ነገር የተለያየ ነው ውዶችዬ፣ አይደለም። አደለም እኔና እናንተ ቀርቶ ከእህቴ ጋር በብዙ ነገር እንለያያለን ማለት ነው እና እኔ አላቅም እንዴት እንደተረዳችሁኝ ማለት ነው። ሀይሚዬ በጣም ነው የምወዳት፣ በጣም ማደንቃት፣ ማከብራት። ነገር ግን ማለት ነው እኔ ብሩኬ በተናገረው ነገር ፕራንክ ነው ስላለ ያንን ነገር ይዤ ነው እንጂ ብሩኬ የሚሰራውን ስራ ደግፊው አይደለም። ማለት ብሩኬ የሰራው ስራ ትክክል ነው፣ እውነት ነው፣ ቀጥልበት እያልኩት አይደለም። ነውር ነው። እኔ ከአንዴም ሁለት ሶስት ጊዜ እኮ ተናግሬያለሁ ውዶቼ፣ ይሄ በትክክለኛው መንገድ ስንመጣ ነውር ነው። አንደኛ ይሄ የዝሙት ነው እና ይሄን ነገር ልንቃወም ይገባል። ግን እሱ ፕራንክ ነው ስላለ ነው እንጂ ብያችኋለሁ። ግን ልትረዱኝ አልቻላችሁ ልጆች አላችሁ፣ ለምን እንደሆነ አላውቅም። እና ይቅርታ እንግዲህ ይቅርታ ጠይቃለሁ። እውነት ነው የሚላቸው በብሩኬ ስም ማለት ነው። አን ብሩኬ ተንበርክኮ ሀይምዬን ይቅርታ መጠየቅ አለበት። ሀይምዬ አዎ ደንግጣለች በጣም መረጋጋት አልቻለችም። በዛ ሰዓት ከባድ ነው ለሀይምዬ ማለት ነው። ግን እሱ ካለው አንጻር ነው እኔ እንትን ያልኩት ያወራሁት ማለት ነው ውዶችጌ። እና ሴት ሆነሽ በሴት ላይ እንዴት ትፈርጃለሽ? ከሴት ጎናት ቆሚ ሞይ እያላችሁ ነው። እኔ እኮ ቆም ያለሁ የኔ ማሮች፣ እምነት ቆም ያለሁ እኮ ግን ያው እኔ ፕራንክ ነው የሚለው ነገር ውስጤ ስላለ ነው እንጂ በእውነቱ ስናስቡ ትክክል አይደለም እኮ የተደረገው ነገር ማለት ነው። ሁላችንም ልንቃወመው የሚገባ ነገር ነው። ያው እሱ ስላስረዳ እና ደግሞ አልጋ አልጋ ቤት መግባት የለበትም። በቃ አንዳንድ ጊዜ ሳታስቡት የሆነ ነገር ብቃል አይደለ? የሆነ አይዲያ ይመጣላችኋል እኮ እውነት ነው። አይዲያ ይመጣላችኋል የሆነ አይዲያ ላድርግ በቃ ሆነ ያስቀይማል። አንዳንድ ጊዜ የሆነ ነገር ሳትሉ የምሰሩት ነገር አለና በቃ አላቀምን ምን እንደምላችሁ ነው፣ እንደምላችሁ እንግዲህ ተረርተው እኔ በመሀላቸው ምንም አይነት ክፍተት እንዲፈጠር ስለማልፈልግ ነው። በነገራችን ላይ ሀይሚና ብሮኬ እንዲለያዩ ብዙ ልጆች የሚፈልጉ ልጆች አሉ። ይሄንን ክፍተት ተጠቅሞ ማለት ነው እነሱ ጋር የሆነ ችግር እንዳይፈጠር ነው የምፈልገው። ሁላችሁም ታቁታላችሁ፣ ይሄ ነገር ፕራንክ እንደሆነ ታውቃላችሁ። ነገር ግን ብዙዎቻችሁ ያስቆጣው እንዴት አልጋ ቤት ይዞ ገባ እንዴት ይገኛል ጥሩ አይደለም፣ ለሀይሚ ስሜት ነው የምትሉ ትክክል ናችሁ፣ አባባላችሁ ትክክል ነው። ግን አሁን ይሄንን ነገር ማስቆም አለብን። በቃ ይሄ ነገር ቢቆም ብዬ ነው የማስበው። ምክንያቱም ይችን ነገር እየያዙ ብዙዎቹ ማለት ነው እያራጩት ነው። በተለይ ደግሞ አሁን ብሩኬ እየተሰደበ ነው። አንድ ልጅ አለች የእነሱ ፋሚሊ ብላ ዩቲብ ቻናል ያላት ማለት ነው እና አሁን እሷ ብሩኬን በጣም እየሰደበች ነው በኮሜንት ራሱ። እሷ ቤት ማለት ይሄ ባለጌ፣ ይሄ ድሮም እንደዚህ ነው ብዙ ሴቶች ይዞ ምናም። እነዚህ ልጆች ማለት ነው ሁለቱ እንዲለያዩ የሚፈልጉ ልጆች ናቸው። ይሄንን አጋጣሚ እየተጠቀሙ ብዙዎቹ እነሱ እንዲለያዩ የሚያደርጉ ልጆች አሉና ለዛ ነው እኔ ክፍተት እንዳይፈጠር በቃ ብሩኬ ሀይሚዬ አስቀይሟታል። አዎ ሀይሚ እኮ አልተቀየመችም አላልኩም። በደንብ ተቀይሟለች፣ ደንግጣለች፣ ልቧ ተሰብሯል። እኔ ጋም ቢደርስ ይሄ ነገር በይቅርታ ማላልፈው ነገር ነው። እምነቱም አይኖረኝም። ግን በቃ እሱ ደግሞ ይቅርታ እያላት ነው። ስለዚህ ሁለተኛ ላይ ይደገመው ብሩኬ ይሄንን ነገር ይቅርታ ብሎ ተንበርክኮ ካሳ የካሳት ማለት ነው። እና በቃ እኔ ሌላ ነገር ውስጥ እንዳይገቡ ነው። በቃ ቤተሰብ እውነት ነው የሚላችሁ እነሱ ተለያይተው እነሱ ጋር የሆነ ነገር ተፈጥሮ ማየት አልፈልግም፣ እውነት በፍጹም ማለት ነው እና ለሌሎች ክፍተት አንስጥ፣ ነገሩን እያባባስን እያባባስን። አሁን ብሩኬን የሚሳደቡ አሉ። በአንድ በኩል ደግሞ ሀይ ምንም እንትን ነካ ነካ የሚያደርጉ ልጆች አሉ። በፍጹም ትክክለኛ አድናቂ ስትሆኑ ስድብ አይደለም። ስድብ ሳይሆን የሰውን ልጅ መግዛት የምትችሉት በምክር ነው። ብሩኬ አጥፍተሃል። ሁለተኛ እንደዚህ አይነት ነገር እንዳይደገም። በጣም ማደንቃችሁ፣ ትናንት የተለቀቀው ቪዲዮ ላይ የተሳደበ ሰው የለም። እንደዚህ አይነት ፕራንክ ማድረግ የለብህም። ሁለተኛ እንዳይደገምክ ጥሩ አይደለም። ምንም በቃ ብዛት እንደ እናንተ ትክክል ናችሁ። በቃ ይሄ ነው ትክክለኛ አድናቂ ደጋፊ ማለት ይሄ ነው እንጂ መሳደብ። ድሮሱ እንደዚህ ነበር እንዲሆኑ እንደዚህ ወቶ ምናምን እናንተ ማለት ነው ለሀይም የማትሆኗትም ለብሩኬም አትሆኑም አትሆኑም። ስለዚህ ነገሩን እያጣጧፍን እያጣጧፍን ልጆቹ እንደገና ሌላ ነገር ውስጥ ወይንም ደግሞ እምነት ሀይሚ በእሱ ላይ እምነት እንዳይኖራት ማድረግ የለብንም። በቃ ብሩኬ ተሳስቷል፣ ይሄንን አይዲያ ማምጣት የለበትም ነበር። በቃሽ እንዝጋው እንዝጋውና ይቅርታ ተባ ብለው ምናምን እንለፈው። እውነት እኔ ክፍተት እንዳይፈጠር ነው የምፈልገው ለዛ ነው ውዶችዬ እንጂ ሀይሚን ጠልቻት ከሀይሚ ጎን ሳልሆን ወይንም ደግሞ ብሩኬ ሌላ ሴት ይዞ መምጣቱ አስደስቶ ምናምን አይደለም አይደለም። እኔ ውስጥ ያመነው እንደዛ ስለሆነ ነው እሺ። እና እንደዛ ነው ላችኋለሁ። ዛሬ ደስ በሚል ቪዲዮ እንዲመጡ ነው እኔ ፍላጎት፣ በቃ ብሩኬ ተንበርክኮ ይቅርታ ብሏት እሷም ደግሞ ተቀብለው ምናምን ፈገግ ብለው አንድ ላይ ሆኖ ቢመጡኔ ደስ ይለኛል። እነት ነው ቻ ከባድ ነው እና፣ ለአንዳንድ ደግሞ በጣም መጥፎ ኮሜንት ለሚጽፉ ልጆች ደግሞ ፈጣሪ ልቡና ይስጣችሁ። ለእኛ ሚስጠን ምናልባት እንግዲህ እኔ ስናገር መጥፎ ቃላት ተናግሬ እንደሆነ አላቅም፣ ቤተሰብ እሱን ደግሞ በኮሜንት እንደዚህ ነው እንደዚህ ነው ብላችሁ ብታስረዱኝ አሪፍ ነው። አስረዱኝ፣ እውነት ማስተካከለው ነገር ካለ አስተካክላለሁ። አይታችሁ አትለፉ። ስህተት ካለ እኔ ጋር አይታችሁ አትለፉ። ከስህተቴ እንድታረም በኮሜንት አስቀምጡልኝ ማለት ነው አቃል ብዙዎቻችሁ ታስቀምጡልኝ አላችሁ። ግን አንዳንድ ልጆች ወታችሁ ወይንም ደግሞ የተሳደባችሁ የምትሄዱ ልጆች አላችሁ። ከመሳደብ ደግሞ ስህተቴን ንገሩኝ፣ ስህተቴን እንዳስተካክል ማለት ነው። ስህተቴን የማትናገሩ ከሆነ ማ እቀጥላለሁ ማለት ነው። በቃ ወይ ጥሩ ነው ምናምን እያልኩ እቀጥላለሁ እና እንደዛ አድርጉ። ደግሞ አበረታቱን እኛንም። ሰብስክራይብ ደግሞ አንሱ የብሩኬ ሰብስክራይብ አንሱ እያላችሁ ነው እና በፍጹም! ለምንድን ነው የሚነሳው? ብሩኬን የምትወዱ ሀይሜን የምትወዱ ከሆነ ብሩኬን መውደድ አለባችሁ። ብሩኬን የምትወዱ ከሆነ ሀይምን መውደድ አለባቸው። አንዱን ወዶ አንዱን መጣል፣ ባልና ሚስት እንግዲህ እነሱ ያው አልተፈራረሙም፣ አንድ ቤት መኖር አልጀመሩም እንጂ እንደዛ አስቧቸው። ስለዚህ ስትወዱ ሁለቱንም ውደዱ። ጥፋት ሲኖር አንተ አጥፍተሃል፣ ጥፋት ያለበትን ፓርት ተናገሩ ማለት ነው እንጂ ሰብስክራይብ ማንሳት ምናምን፣ ፎቶ ዝቀና የምንረግጠው መሳደብ ጥሩ አይደለም። በፍጹም እንደዛ ባታደርጉ አሪፍ ነው ውዶችዬ። ለማንኛውም ሰላሙን ያምጣልን። ጥሩ ነገር ያጋጥመን፣ ያሰማን።